በአጋይስታንም በስላሴ ስም በድንግል ማርያም ስም በመድሃን ያለም ስም ያደፈጣችሁ፣ የተደበቃችሁ፣ የተቀጠራችሁ በስላሴ ስልጣን በአቡነስትንፋሰ ክርስቶስ ጸሎት ቃል ኪዳን አይነ ጥላ፣ ቡዳ፣ መተት፣ ድግምት፣ የሚስጥር መተት፣ የእድሳት መተት፣ ጥላውጊ፣ ሰላቢ መተት፣ ጠቋራ፣ ዳልሙት፣ የወሰንጋላ የቤተሰብ ዛር በስላሴ ስም ታዛችኋል። በድንግል ማርያም ስም ታዛችኋል። ነው ወደዚህ መድረኩ ላይ እናንተም ተንበርከት እና እናንተም በስላሴ ስም የተቀጠራችሁ ያደፈጣችሁ የተደበቃችሁ በስላሴ ስም ታዛችኋል እና በቅዱስ ገብርኤል በቅዱስ ሚካኤል ቀናብልና ናንተ ቀናብል ቁም። እሺ፣ አስቸጋሪው እና እስኪ በስላሴ ስም እሺ፣ ማን ማን ያላችሁት ቀና ብል። በስላሴ ስም ገርግራ አይነጥላ ገርግራ አይነጥላ ሌላስ? የዝሙት መንፈስ እሺ፣ ሌላስ? ቡዳ እሺ፣ ሌላስ? በቃ ገርግራ አይነጥላ የዝሙት አጋንንት ቡዳ፣ ስማቸው ሲጠራ ቀላል ነው፣ መከራና ፈተና የሚያመጡት ግን ቆለል ያለ ነው። መቼም ስለ ግርግር አይነ ጥላ ብዙ ተናግር ያለው ብዙ አስተምር ያለው እራሳችሁን መፈተሽ ነው። ግርግር አይነ ጥላ ካለ ትጀምራላችሁ፣ አትጨርሱም። ትሄዳላችሁ፣ አትደርሱም። የነካችሁት ሁሉ ቡኩን ነው የሚሆነው። ለትዳር ታስባላችሁ፣ በጮኝነት ትጀምራላችሁ። እንኳን ወደ ትዳር ሊቀየር ገና በእጮኝነት ጊዜ ይበላሻል፣ ይቀራል። ትማራላችሁ ሁለት ሶስት ዲግሪም ሊኖራችሁ ይችላል። ማስታወቂያ ታያላችሁ፣ ትሄዳላችሁ አንድ ዲግሪ የያዘው ከዛም በታች የሆነው ስራ ይይዛል እንጀራ ይበላል። እናንተ አመታትን ለፍታችሁ ተምራችሁ ዲግሪ ጭናችሁ መከራ ጭናችሁ ትኖራላችሁ። ግርግር አይነጥላ በጣም ክፉ ነው። ምናልባት እሱ ሌላ ራሱን የቻለ መጽሐፍ ሳያስፈልጉ አይቀርም ምክንያቱም አይነጥላ ቢሆንም ግርግር አይነጥላ በጣም አስቸጋሪ ነው። ስለ እውነት እጅግ በጣም ከባድ አብሮ ያድጋል። ማንነታችሁን እራሳችሁን ሆኖ ተመሳስሎ አመታትን ከናንተ ጋር ይዘልቃል። ሁል ጊዜ መንግስት ያላወቃችሁ የቆም እስረኛ ሆናችሁ ነው የምትኖሩት። አስቸጋሪ ነው። አሁን ምናልባት እቺ ልጅ አው ፊቷን ማሳየት ስለማንፈልግ እንጂ ወይን አንባ እያለው ነበረ መታ የምትጠመቀው ከዛ በኋላ እልም ብላ ጠፋች። ባለፈው ተገናኘ፣ ልደታ ማርያምን ዘከረን ነበር። በስንት አመት መጣ ዛሬ? በሶስት አመት። ሶስት አመት ሙሉ የት ነበርክ? ቤቷ ቁጭ አርጌጥ ነው። ቲክታክ ስታይ ነው የምትውለው። የትም አትውጣም። ምን ስታይ ቲክታክ? 24 ሰዓት እሱን ነው የምታሳየው። አዎ፣ አዎ። ይሄ አሁን የሁላችንም በሽታው ነው አለ አይደል? በነገራችን ላይ እኔ በጣም የሚገርመኝ ቲክቶክን ለቁም ነገር የሚጠቀሙ አሉ። እኛም እኮ እንጠቀማለን፣ እዛ ላይ ትምህርቶችን፣ የሚጠቅሙ ነገሮችን እንለቃለን። አብዛኛው ሰው ግን ቲክቶክን የሚጠቀመው ጊዜውን ለማሳለፍ ነው። ምን ምኑን ለማሳለፍ? ጊዜውን ለማሳለፍ። ሲያይ ምን ያልፍበታል? ጊዜው ያልፍበታል። ጊዜን መልሳችሁ አታገኙም። ዛሬ ዛሬ ብቻ ነው። ዛሬ ነገ አይደለም። ዛሬ ትላንት አይደለም። ዛሬ ማለት ዛሬን ኖራችሁ ነገን የምታስተካክሉበት፣ ለነገ መሰረት የምትጥሉበት ቀን ነው። ዛሬን ባመለጣችሁ ቁጥር ነገም ያመልጣችኋል። ሁሌም ህይወት ያመልጣችኋል። በነገራችን ላይ አብዛኛው ሰው እኔ ይገርመኛል። ቲክቶክ ላይ ቁጭ ብሎ ሰዓቱን የሚያጠፋ ሰው እንደው በጸሎት ቢያሳልፍ፣ እንደው እንደ አቡነ ተክለ ሃይማኖት ክንፍ እንኳን ባያወጣ ይበቃ ነበር። ቲክቶክ ላይ የሚጠፋ ጊዜ በእውነት ጠዋትም ማታም እዛ ላይ ቁጭ ብለው ጊዜያቸውን የሚያባክኑ ብዙ ሰዎች አሉ። አንድም በራሳቸው አንድም በክፉ መንፈስ የሚጠቅማችሁን ተመልከቱ። ከዛ ውጭ ያለውን ተዉት። በጣም አስቸጋሪ ነው። አሁን እንግዲህ ስለ ቲክቶክ ልንናገር አይደለም ግን ሰይጣን ጊዜያችሁን የሚበላው አንድም በቲክቶክ ነው። ይህንን እንድታውቁ ነው። እስኪ ሶስት አመት የት ነው ሰፈሯ? አያት 49 ሰማችሁ አይደል? ጎዱን አመት ከምናምን ያገለግል ነው። ዮሐንስ የት ሰፈር ነበር? ይኸው እኮ ጎረቤት ነበርን። እኔ እዛ አያት እንደምታ እንደማጠምቅ አታውቅም። አቃላ ለብሮ ይዛት ማት መጣይ ነበረው። እና ትድን ነው ትድናለች። አንተ ጋ ከመጣች ትድናው አፈልግም። ይሄን ሁሉ እዛ ጊዜ አገልግሎት ይሄ ሁሉ ሰው ሲሰጥ እኔም እዛው ነበርኩኝ። እሷም ታውቃለች ለምድን የማታመጣት አትመጣም። በቃ አልፈልግም፣ እንድትመጣ አልፈልግም። ይሄ ደግሞ ማዕተኛ ነው። አጠገቧ ነበርኩ ወይን አምባ በማጠምቅበት ሰዓት። እዛ ለመምጣት ከአያት የት ነው የምትሳፈረው? ጎሮ ጎሮ። ከጎሮ ቀጥታ ወይን አምባ አይደል? ሁለት ታክሲ ይዛ እየመጣች አገልግሎቱን ታገኝ ነበር። እኔ የሰፈሯ ስመጣ በእግሯ መምጣት እየቻለች እርግፍ አድርጋ ተወች። አስራት ቁጭ እሽ እሺ። ሌላ ምን አረካት? በቃ አግብቻት አለው ትዳሪ ናት እንድታገባ እንድትወልደን ፈልገ ጉድ እኮ ነው። በነገራችን ላይ ጥቂት የማይባሉ ወንዶችም ሴቶችም ስውር ጋብቻ ከክፉ መናፍስት ጋር ፈጥረው የሚኖሩ ብዙ አሉ። ያ ማለት ምንድን ነው? ይኸው አይነጠላው አግብቻ አለው ይላል ወንዱ ማለት ነው። ወንዶች ላይ ደግሞ ሴቷ ሚስት ነኝ ትላለች። ስውር ጋብቻ ነው። እኔ ሰዎች አያገቡም፣ አይጋቡም፣ አይወልዱም ታስረው ተጠፍረው ነው የሚኖሩት። እማያቅሰው በስጋ እያየ አታገባም አታገባ ማታገብ የሚላሉ ግን ስውር ጋብቻ ይኸው እንዲህ ተፈጽሞ። ይሄንን በስላሴ ስም ካላፋታን በስተቀር ትዳር ለእነሱ ከባድ ነው። ገርግራ ነጥላ ምንድን ነው የምታረጋት ከወንዶች ጋር ማጣላት ሊያገቧት ሲመጡ በቃ ዳገማ ተፈርሳለሁ ወንዶች ታባረራለህ ምን አድርገ ነው የምታባረረው ኃይለኛ ናት ኃይለኛ ናት ዱርዬ ናት ብሎ ስብላለሁ ወንዱን ጥርግርግ እያደረግ ተመልሳለህ እሳደባለሁ ትሳደባለች አላከብርም። ወንድዬው እሷ ትሳደባለች፣ አታከብረኝም ይላል። አጀሬ እንዲ ያደረገ በጣም ያሳዝናል። አይነጠላ እኮ ጨርሷችኋል። በጣም እኮ ሳታውቆት ተይዛችኋል። እናንተ ባትያያዙ፣ ልጆቻችሁ እናንተ ባትያያዙ የሆነ ነገራችሁ ተይዟል። እሺ፣ ተንበርከክ፣ ምንም አትሰራ። እሺ የዝሙት አጋንንት በምን ገባ? በምን ገባ? ቪዲዮ ስታይ ነው ያገኘሁት፣ ያን መናጢ ቪዲዮ እንደው። ስለዚህ ቪዲዮ አንድ ፈረንጆች የሚሉትን ነገር ብቻ ልንገራችሁ። በእኛ ሀገር ስሙ ምንድን ነው፣ የብልግናው ቪዲዮ ስሙ ምን እንደማታውቁት ሆናላችሁ። ነገሩኝ፣ የምን ቪዲዮ ነው የሚባለው? የወሲብ ቪዲዮ ይባላል አይደል? አዎ። እኔ ሳስተምር የዝሙት ቪዲዮ ነው የምለው። ፈረንጆቹ እንደኛ አይደለም የሚጠሩት። ልብ ብላችሁ ስሙኝ፣ ደርቲ ቪዲዮ ይሉታል። ምን አልኳችሁ? ደርቲ ቪዲዮ፣ ቆሻሻ ቪዲዮ ማለት ነው። ያ ማለት ምንድን ነው? እሱን የሚያይ ቆሻሻ ቪዲዮ ስለሆነ ቆሻሻ ነገር ነው የሚያስበው፣ ቆሻሻ ነገር ነው የሚጠናወተው፣ ቆሻሻ ነገር ነው የሚሰራው፣ ወይም ደግሞ ያቆሽሸዋል ህሊናውን፣ ልቦናውን ስጋው ነፍሱን ያቆሽሻል። ቅድስና አይኖርም። ነፍስንም ስጋንም ስለሚያቆሽሽ ፈረንጆቹ ራሳቸው እየሰሩት ከኛ ተሽለው ደርቲ ቪዲዮ እያሉ ነው የሚጠሩት። ስለዚህ ህሊናችሁን፣ ልቦናችሁን፣ ነፍሳችሁን አታቆሽሹ። በሱ ቪዲዮ ስለሱ ቪዲዮ በደንብ አስተምሬያለው። በጣም አስቸጋሪና ከባድ ነው። አንዳንዴ ከሱ ከመላቀቅ ምናልባት ከመንፈሱ ለመላቀቅ የሚከብድበት ጊዜ አለ። በጣም ወጣቱ እየተቸገረበት ያለው ነው። በዛ ይገባል። 24 ሰዓት ዝሙት ነው የሚያሳስበው፣ መጨረሻ ደግሞ በዝሙት ነው የሚጥለው። ክፋቱ ደግሞ የዝሙት አጋንንት ያገባ ያላገባ ይልም ሁሉንም ነው የሚፈትነው። ሁሉንም እንደውም በአሁን ሰዓት ከላጤው ባለትዳሩ በዝሙት አጋንንት እየተፈተነ ነው። እግዚአብሔር ከዚህ ይሰውረን። እቺን የመሰለች ልጅ እንዳታገባ ወን እንዳይቀርባት ግርግር አይነጥላው ባል ሆኖ በስውር ተቀምጦ፣ ምናልባት ቤተሰብ ይሄንን መልክ ይሄንን ቁመና ይሄንን ሃይማኖት እምነት፣ መልካምነት ይዘሽ አታገቢም ይላሉ። ግን ስውሩ ጋር ብቻ ከውስጥ ነው ያለው። ከውስጥ ካልተፈታን ከውጭ ምንም ነገር አይፈታ ይወላችሁ። እግዚአብሔር ከፈታችሁ ከምድር ምን ትሆናላችሁ? ትፈታላችሁ አይደል። ከውስጥ ከተፈታችሁ ከውጭ ምን ትፈታላችሁ አሁን አብዛኛው ሰው መንፈሱን ስለማያይ እስራቱንም ስለማያውቅ የታሰረ የሚመስለው በስጋ ነው ከውጭ ነው አደለም ከውስጥ ከታሰራችሁ ምንም ልታደርጉ አትችልም ለምሳሌ ይኸው ገርግራ አይነጥላለ ወንድ ይመጣል ያባርራል ትዳር አይሆንም ስለዚህ አሁን ይሄንን መልክና ቁመና ይዛ መንፈሱ ያሰራት ከውጭ ነው ከውስጥ ነው ከውስጥ ነው። ሰዎቹማ ከውጭ እኮ መልኳንም፣ ቁመናዋንም፣ ሃይማኖቷንም ቤተ ክርስቲያን ስትመላለስም አይቺ ኮ ጥሩ ናት እያሉ ከውጭ አይቶ መጥተዋል። ከውጭ አይቶ የመጡ ሰዎች ሲቀርቧት፣ እሷ ግን የታሰረችው ከምንድን ነው? ከውስጥ። የውስጥ እስራት ለእግዚአብሔር ብቻ ነው የሚታየው የሚታወቀው። የውስጥ እስራት አይደለም ለሰው ለታሰረው ለራሱ ለታሳሪው እንኳን አይታወቅም። ለዚህ ነው እኮ የታሰርን የማይመስልን መስራት መግባት መውጣት መብላት መጠጣት መተኛት እንዲህ አይነት የለመድነው ህይወት ስለያዘን እንጂ ያንን ለምደ ነው እንጂ ብዙ የታሰርንበት ነገር አለ እግዚአብሔር ሁላችንንም ይፍታን እሺ ቡዳ ምንድን ነው የምታደርገው ስራ እንዲያስጠላ ታደርጋለሁ ውበቷ እንዲደበዝዝ አይኗል አይኗን እየዛመምኳት ነው ሚገርም ነው በልሽ ጊዜን አናጠፋም በልጥራ ተዘጋጁላችሁ በአጋዕዝተ ዓለም በስላሴ ስም በሀያሉ በመድኃኔዓለም ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ዑራኤል ስም በዛሬው ዕለት በተዘከሩት በአቡነ እስትንፋሰ ክርስቶስ ስም ገርግር አይነጥላ የቡዳ መንፈስ የቤተሰብ ዛር ሁላችንም ያደፈጥን የተደበቅን የዝሙት አጋንንትም ለቀንተናል። በስላሴ ስም ለዘላለም በሲኦል ታስረናል፣ በሲኦል ታስረናል። የዘጋውን እድሎቿን በድንግል ማርያም ስም በአሁኑ ሰዓት ከፍተናል፣ ከፍተናል። ሰባት አንድ ሁለት ሦስት

እግዚአብሔር ይመስገን ወይን አምባ በማጠምቅበት ሰዓት የዛሬ ሶስት አመት ትመጫለሽ አዎ መጣ ከዛ በኋላ ጠፋሽ አዎ ለምንድን የጠፋሽ እኔ ጀ ለመጣ ስል ምክንያት አላጣም ዝም ብዬ ቤት ቁጭ ብዬ ምክንያት ያለኝ ይመስለኛል ሰፈር የት ነው አያት አርባ ዘጠኝ እኔ ደግሞ እዛ ዮሐንስ አገለግል ነበር ታውቂያለሽ አየሽ ገርግር፣ አይነ ጥላ እንዳት እንዳትመጪ ከዚህ መናጢ እንዳት እንዳትገላገይ አስሮ ቁጭ አደረገሽ። መብራን የመጨረሻ ታርግልሽ በሏት። አይዞሽ ተይ።